የባኮ ግብርና ምርምር ማዕከል በተለያዩ የምርምር ዳይሬክቶሬት የምርምር ስራዎችን እየሰራ ያለ ሲሆን የምርምር ማዕከሉ 225 ሙከራዎችን አካሂዷል። የማዕከሉ ስራ አስኪያጅ አቶ በላይ ተሪሳ እንደሚሉት በያዝነው ዓመትም ከ270 በላይ የምርምር ሙከራዎች የተሰሩ ሲሆን በማዕከሉ ምርምር የተደረገባቸው ከፍተኛ ምርት የሚሰጡ ስምንት አይነት የተሻሻሉ የሰብል የጥራጥሬና የከብት መኖን በማዕከሉና በአካባቢው ተሞክረው ውጤታማ በመሆናቸው በቀጣይ ለተጠቃሚዎች ተደራሽ ይሆናሉ። የተለያዩ ሎች ላይ እየሰራ ያለ ነው ዘንድሮ ይለቀቃሉ ብለ የምናስባቸው ከስምንት እህሎች በላይ የሚሆኑ እንደነ ጤፍ፣ እንደነ አኩሪ አተር፣ እንደነ ማሽላ፣ እንደነ በርበሬ፣ እንደነ ድንች የመሳሰሉ ሰሊጥ፣ እንደነ ሱፍ የመሳሰሉ፣ እንደነ አተር፣ እነዚህ ሰብሎች ላይ ለየት ባለ ስራ እየሰራን ነው። ምናልባት ከነዚህ ከስምንቱ እህሎች አትሊስት ስምንት ቫራይቶችን እናገኛለን የምንገምታለን። አምና እንደ እንደ ማይከላችን ከ225ት ሙከራዎችን ሰርተናል። ከነዛ ሙከራዎች ሶስት የተለዩ የተለየ ዝርያዎች ተለቀዋል። እነዛም ሁለት የተልባ ዝርያዎች እና አንድ የሰሊጥ ዝርያ የተለቀቁ አሉ። ዘንድሮ ደግሞ አሁን እንዳልኩት የተለያዩ እህሎች ላይ ከስምንት እስከ አስር ሊሆኑ የሚችሉ ዝርያዎች ሊለቀቁ ይችላሉ እነሱ ደግሞ እየሰራን አሁን እያስገመገምን ነው ያለነው ማዕከሉ ከዚህ ቀደም የተለያዩ የሰብል ዝርያዎችን ለአርሶ አደሩ ያበረከተ ሲሆን በአሁኑ ወቅት በምርምር ማዕከሉ የተሞከሩ የካዛቫ አኩሪ አተር በርበሬ ሰሊጥ ጤፍ ብርቱካናማ ስኳር ድንች ና ሌሎች ዘሮችንም በምርምሩ የተገኙ ናቸው ከዚህ ቀደም ከነበሩት ዘሮች በሽታን የሚቋቋሙ ና ምርትና ምርታማነታቸው ከፍተኛ እንደሆነ የምርምር ማዕከሉ ተመራማሪዎች ያነሳሉ በአጠቃላይ እንደ አትክልትና ፍራፍሬ ምርምር ብዙ ስራዎችን ብንሰራም በይበልጥ ፎከስ አድርገን እየሰራንበት ያለው የማላመድ እና የዘር መልቀቅ ስራ ላይ ነው። በማላመድ ስራ ከዛባ የሚባለው ቫራይቲ አለ። ይሄ ማለት ከዛባ ሰባት ቫራይቲዎች እዚህ ግቢ ውስጥ አለን። ይሄ ለሁለት አመት ተከታታይ ተሰርቶ አሁን ምርቱ ለወደፊት እየሰበሰብን ከዛ አናሊሲስ ተደርጎ የሚሻለው ለገበሬ ይወጣል ይሰጣል፣ ማለት ነው። ካዛባ በምግብ ራስን በመቻል ውስጥ ከፍተኛ ምርት ያለው ተክል ነው። ይሄንን ካዛባ ሌሎች ሀገሮች እንደ ገንፎ፣ እንደ ዳቦ በተለያየ ክሮፕ ላይ በመጨመር ለምግብም ራስን በማስቻል ውስጥ ከፍተኛ ሚና አለው። በእርግጥ አልተሰራበትም እንጂ በጣም በጣም ከፍተኛ ከፍተኛ ምርት ያለው ፕሮሰስ ከተደረገ ደሞ ለረጅም ጊዜ መቆየት የሚችል ፖቴንሻል ያለው ክሮፕ ነው። ሌላው የኦረንጅ ፍሌሽ ስዊት ፖቶቶ ወይ ደሞ ብርቱካናማ ስኳር ድንች የሚባለው ነው። እሱ ደግሞ ጠቀሜታው በጣም የላቀ ነው። ቫይታሚን ኤ አለው። በኒትሪሽን እንትን ውስጥ ኒትሪሽናል ሴኩሪቲ ውስጥ ከፍተኛ አስተዋጽኦ ያለው ነው። ከስድስቱ ቫራይቲ በሶስት ቦታ ላይ ለሁለት አመት ተሰርቷል። እሱን አርቤስት አርገን አናሊሲስ ሰርተን በሚቀጥለው ወደ ገበሬ እናወጣለን። በዘንድሮ ምርት ዘመን አምስት እህሎች ላይ ለገበሬ የሚለቀቁ ላይ እየሰራንን ከነዚህም ውስጥ አኩሪ አተር ኦር ሶዋቢን፣ ሰሊጥ አተርና ሱፍ ላይ ነው እየሰራ ነው የምንገኘው። በአኩሪ አተር ላይ ሁለት አይነት ነው እየሰራ ያለ ነው። እነሱም ሌት ና ሚዲየም የሚባሉ ያሉት ናቸው። እነዚህም ቪቪት ላይ የደረሱ እህሎች በዘንድሮ ይለቀቃሉ። ከበፊቱ በበሽታም በምርትም ይሻላሉ ብለን እናስባለን። ስፔሻ አኩሪ አተርና ሱፍ፣ ሰሊጥ ወደ ውጭ የሚላኩ የህሎች ናቸው። ደግሞ ዘይት ላይ እንደ ሀገሪቱ የሚፈለጉ ምርቶች ናቸው። ስለዚህ በነሱ ላይ ትኩረት አድርገን እየሰራን እንገኛለን። ቆያአ ከንተአን በተለያዩ የቡና ዘሮች ላይ ምርምር ስናካሄድ የቆየን ሲሆን፣ በምርትና ምርታማነታቸው የተሻሻሉና ከፍተኛ ምርት በመስጠት የአርሶ አደሩን ህይወት የሚለውጡ ሁለት የቡና ዝርያዎችን ማለትም 744ና ዴሱ የተባሉ የቡና ዝርያዎችን ዘንድሮ ለተጠቃሚው እናደርሳለን። እነዚህ የቡና ዝርያዎች በሄክታር ከሁለት ቶን በላይ ምርት የሚሰጡ ናቸው። በተጨማሪም የቡና ችግኝ ማብዛት ስራ እየሰራን ነው። ባለፉት ሁለት ዓመታት ከ60 ሺህ በላይ የተሻሻሉ የቡና ችግኞችን ለአካባቢው ማህበረሰብ ተደራሽ አድርገናል። ደገርሳ ፕሮጀክት የፈሳ ሪፒቲንግ ርቁና የባኮ ግብርና ምርምር ማዕከል ከተቋቋመበት ከ1955 ዓ ም ጀምሮ በምስራቅ ወለጋ፣ ሆሮ ጉዱሮ ወለጋ፣ ቡኖ ደበሌ ና ምዕራብ ሸዋ ዞኖች ለግብርና ዘርፉ ምርታማነት ማነቆ በሆኑ ችግሮች ላይ የተሻሻሉ የግብርና ቴክኖሎጂዎችን በማፍለቅ በማላመድ ና በማስተዋወቅ ጉልህ አስተዋጽኦ እያበረከተ የሚገኝ አንጋፋ የግብርና ምርምር ማዕከል ነው።